ክርስቲያኑ ጾም ነበር። በዛን ሰዓት አርባ ብር ነበር፣ ግን ጾሙ ሲፈታ አምሳ ብር ይሆናል። እና እዚህ ግን እንደመጣሁ የዛኔ መቶ ሀያ ብር ነው። ለምሳሌ እኛ ጋር እዚህ አንድ ሌትር የሚገዛባት እኛ ጋር ሁለት ሌትር ተኩል ይገዛል ማለት ነው። አምስት ብር ጨምሮ አረ፣ ሳይጨመር፣ በጾሙ ሰዓት ሳይጨመር፣ ጾሙ ሲፈታ አምስት ብር ያስጨምራል። አምሳ ብር ስለሚገባ ማለት ነው። እና እንዲዛ ነው ሁላችሁ። ጅማ የኑሮ ውድነት በጣም ከባድ ነው፣ በጣም ከባድ ነው። እና ደግሞ እንደ አይነት ቅንጦት ምን ያደርግሽ ምናምን ያላቸው ማለት ማታውቁ ልጆች ናቸው አስባለሁ። እንደንዶችም በኮሚቴ ስመልሱላቸው ገቸሁ ቅንጦት ሳይሆን እንዳልኳቸው አትክልት ነገር ፕሮቲን፣ ቪታሚን ምናምን ያለው ነገር ብ ስለምባል ለዛ ነው እንጂ እንጂ በዲና እንኳን ዘንድ በውድ ገዝቼ ለበላ እዛ እንኳን አረብ ሀገር ፍሪጁ ሞልቶ ፍሪጁን ተርቲብ አድርጌ ሞልቼ አምጥተው ሊከ በመኪና ሞልቶ ወኔት በሚሏት መኪና ሞልቶ አምጥተው ፍሪጁ ሞልቼ አይኔ ሴትዮ ሶስት ፍሪጅ ናት፣ ሁሉንም ሞልቼ ለልጆቿ ተሰጥቶ በትንንሹ አይገዛም ነበር። በጣም ብዙ ነበር የሚገዛው ለልጆቻቸው። ይከፈላል፣ ይቀመጣል፣ ሁሉም ይሞላል እዛ

ጨውጦ ይላል ማርማር ይላል። ሁለቱም ቅልቅል ነው ደስ ይላል። አሁን ላይ ምላሴን ስለሚፈጀኝ ነው እንጂ የውድ ስለሆነ አሁን ያልገዛም የውጭን ትቸዋለሁ። በፊት ነበር እንጂ አሁን ግን እኛ ነገር ነው ገዛው ቀስ ይያርኩ እንዲሮሚ እየመጣጥ ነው እየመጣመጥኩ በጀ አንዱ አንተ ተናወጣና አላልቻ አልቻ በጣምጣታለ። በፊት ግን ስገዛ ሳለ ኪሞ ጨረሩን የጨረስኩ ሰዓት በዛ አንገት የገና ጥቁር እንዲያለ አልችልም ነበር። ምላሴም ጥቁር ነበር በዛን ሰዓት እንዲያለ ያው በጨረሩ ምክንያት አይችልም ነበርና ግዴታ ምገዛው የውጭ ነበር የውጭ ስለማይኮ ማጠጥ ማለት ነው። እንደዛ ነው እንጂ እኔ አትክልት በሆዴን የሚሞላ ነገር ካገኘሁ መስሎም አይታየኝ ነበር እና ያው የመጣ ቀንና እንደው ሴትዮቹ በብዙ አውጥታ ብሎ ሌሽ ቢይኸርባን ምናምን በታላልሽ በቀር ስራዬ ብዬሽ አትክልት የመብላት ፍላጎት የለኝም ማለት ነው። ምክንያቱም የሚበላ ነገር ባላ ነው ተሩዝ በዶሮ ወይ ሩዝ ባስ ጋይት ስቃሪ ይገባላል። በሰላጣ ተጠግባለሁ። በቃ አለቀ። እና አሁንም አገሬ ላይ ሹሮ ነው ያሳደገኝ። ዲያል ነኝ ገጠር ልጅ ነኝ። ሹሮ ነው ስበላ ያደግኩት። ሹሮ የታገኘት መስሎም አይታየ ነበር አፍያን ባገኘ ሹሮ ጠረታ ርኪ በልች አልሐምዱሊላሂ ረብላለ እንደዛ ነው። የጤና ጉዳይ ከባድ ስለሆነብኝ ነው እንጂ እንደዛ ነው ደግሞ ምክንያቱም ብራትሽን ጠብቄ እዚህ ሁኔታ ሆነሽ ጨ ደም ሲል ተወረደ ኪሞ ያስፈልጋል ቢባል እንኳ ኪሞ ለመስጠት አይቻልም ኪሞ ለመውሰድ ራስሽን ጠብቀሽ ጥሩ ጥሩ ነገር እየወሰድሽ መጠበቅ አለብሽ። ቀለብ ነው የሚያስፈልገው ነው የሚሉት፣ እና ለዛ ነው እንጂ። እነዛ አሁን የገዛኋቸው ሁላ መበላቸው ራሴ ብቻ፣ ልጆቹ ጫወቱ ሲወጡ አሁን ላይ ገብቻሉ ልጆቹ ሚጣን ይዞልኝ ነስረዲን ሄዶ ወጥቶ ማለት ነው። አሁን ደግሞ ስበላ ወይ ሚጣተኝታ ነስረዲን ጫወት ሲሄድ ምናምን ነው እንጂ አልበላም። ለምን እነ እንኩ እንዳላቸው ትንሽ ነው ለኔ ያልቃል እኔ እነሱ በልተውኔ ባልበላ ደስ ይለኝ ነበር። ብቻ ግን አይደለም ያለሁበት ሁኔታ ነው። ከዛ ምንድነው የማደርገው የማደርግ ያለሁት አሁን ስበላ እነሱ ሲወጡልኝ እያዩኝም ተመበላ እንደዛ እያደረኩ ነው። እንትን የምለው ማለት ነው። ብቻሽን አልሽኝ አልሽኝ ህጤም ልክ ነሽ፣ አውቀሽብኛል። የምበላውን ብቻዬን ነው እና እንደዚያ ነው። ደግሞ የምበላውን ጣፍጦኝ ወድጀውም አይደለም እንደዚህ ሁሉ ውድ ተገዝቶ፣ ግዴታ ነው ግዴታ፣ ራሴን ለማቆየት የማደርገው ነገር ነው። አሁን አፕሉ እንዴት እንደሚያስጠላ ብርቱካኑ እንዴት እንደሚጠብስ። አፕል እንዳልኳችሁ ፊትም አልወደም፣ ግን አሁን ላይ ጥሩ ነው አሉ ይህ ተብዬ ነው። ሙዝ ደግሞ ብዙ አይመክሩም፣ ዙሮ በጣም ያልበሰለ ሙዝ እበላለሁ፣ ወይም ከሶስት ከን አንድ ቀን ለአራት ከን አንድ ቀን አንዲት ላይ እና እንደዚያ ነው። ጎጆች ይዋሉ እንጂ እንኳን አይደለም እየለመንኩ ገንዘብ እየተረዳው የራሴን ብር ቢኖረኝ ነኛ ሆነ አትክልት ተራ አልሄድም ጭራሹ ምናባቱ ላደረግ እና ይሄን ይመስላል ውዶች። አልገባችሁ ለነገራችሁ ብዬ ነው፣ የጤና ጉዳይ ነው እንጂ ለምን በርበሬ በዱ ዱቅ በርበሬ በዲ ቁስ ታውቃላችሁ፣ ይገጥልሉ እንጀራውን ትኩሱን በበርበሬ ሲበሉ ሲጣፍጥ። ጤና ካለ ጤና ካለ ደግሞ ግዴታ ያስፈልጋል። ስለተባልኩ እንጂ ይህም አይጠፍጠኝም፣ ይህም እንደዚህ በውድ ወጥቸውም አይጠፍጠኝም። ግን አልሐምዱሊላህ ረብል ዓለሚን ከሀያ አንድ እስከ ሀያ ስድስት ነው በፈረንጆቹ። ወይ በሀያ ሁለት ወይ በሀያ ሦስት ወይ በሀያ አራት ወይ በሀያ አምስት ወይ በሀያ ስድስት የመጨረሻው የወርድበት ቀን ነው። እንዲህ ይወርዳል፣ ግን ሰባ ዶላር ካልሞላ አይወርድም። አሁን የባለፈው ወር ያለፈ ሰባ ዶላር ሳይሞላ ቀርቶ ነው። የሆነች አረንጓዴ ሰማያዊ መስመር አለቻችሁ። ሰማያዊ መስመር ሰባ ፐርሰንት የሚለው ያ ካልሞላ አይወርድም። እናንተ እንዴት ሞላ? አሁን አዩልኝ። የቤት ክራይ እንዴት ይችለኛል? ነውላችው። ውዶች፣ አላህ ይጠብቃችሁ። ደግሞ የምታግዙኝን በውስጥ እየደወላችሁ የምትረዱኝን ድጆች አላህ ይርዳልኝ፣ አላህ ያግዝልኝ። ያረቢ አፍያችሁንም ሙሉ አላህ ያርግላችሁ፣ ያሰባችሁትን ሁሉ ያሳካላችሁ። ኢንሻአላህ ነው። ወሎ አላህ በሰላም ሙስሊም ክርስቲያን ቤተሰቦቻችንንም አላህ ይጠብቅልን። እዛ ሆነን ዙር ቤተሰቦቻችን በጣም ነው የሚያስጨንቁ ነው የሚያሳስቡን እና እንደዛ ነበራችሁ። ውድ ሀገር ልጆች አላህ ይጠብቃችሁ። የምታግዙኝን አላህ ይገዝልኝ። ልጆች በውስጥ እየደወላችሁ፣ በውስጥ አካውንትሽን ላኪልን እያላችሁ የምታግዙኝ ወላ ላዚም ላላህ ብሎ የሚኖር ብዙ ሰው አለና አመሰግናለሁ። የጤናችሁን አላህ ይስጣችሁ። በሰደቃ ነጃ ከሚወጡት አላህ ያርጋችሁ።